ከተማችን ለሳይክል ምቹ እየሆነች መታለች። እንዲሁም ደግሞ መጭወር ሰኔ ነው። ሰኔ ደግሞ ወላጆች ለልጆቻቸው ሳይክል እንዲሁም ደግሞ የልጆች መኪና እንደ ጊፍት ይሰጣሉ። የልጆች መኪና ሳይክል መሸጫ ነው ዛሬ የተገኘሁት፣ ያላቸውን ሳይክል ዋጋው እንዲሁም ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኔ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ ሰላም፣ ሰላም እንዴት ነህ? ሁሉ ሰላም አለን፣ አለን። ቤታችሁ በሳይክል ተጥለቀለቀ። አዎ፣ የሳይክል ጫካ ቤት አዎ። በጣም ብዙ አይነት ነው ለሕፃናትም እንዲሁም ደግሞ ትልልቅ የተለያዩ አይነት ነው የሚታዩኝ። ስኮተሮች አሉ፣ የህፃናት መኪኖች አሉ። ብዙ አማራጭ እናንተ ጋር መጥቶ ምን የሚያጣጣ ነገር የለም። ራስን ከማስታወቅ ጀምርልኝ። ባህሩ እባላለሁ፣ የዚህ ድርጅት ዋና ስራ አስኪያጅና ባለቤት። መልካም። ማን ይባላል ድርጅታችሁ፣ ምን ምንስ ነው? ድርጅታችን ባህሩ ኦሪጂናል ባይስክል ሽያጭና ጥገና ይለ ያው፣ ስራው ከጀመር ነው ወደ 17 ዓመት ታክል ሆነ። 17 ዓመት ቆይተናል። አንድ ሰው የሚጎረምስበት በትክክል። ከሚሊኒየም ጀምሮ በዚህ ዘርፍ ነው ያለው። አዲስ አበባ ላይ በዛ እንታወቃለን። በጣም ቆንጆ። እንግዲህ እኔም ዛሬ ወደ እናንተ ብቅ ያልኩት አሁን ላይ ከተማችን በጣም ለሳይክል ምቹ እየሆነች ነው የመጣችው። በዛ ላይ ደግሞ አሁን ህፃናቶች ብዙ ጊዜ ወደ አመቱ መጨረሻ ወላጆቻቸው ሳይክል የሚገዙላቸው እንደዚሁም ደግሞ ልደቶችም ካሉ ለልደት እናንተ ጋር ለልጆች የሚሆኑ ብዙ ጊፍቶች አሉ። ሳይክል ደግሞ ለስራም እየሆነ ነው እና ዋጋቸውንና እና እናንተ ጋር ያሉትን አማራጭ ትነግረኛለህ። ከየትኛውን ጀምሮ ብዙ ደንበኛ የሚፈልገው የትኛውን? በትክክል ደንበኞች ሁሉም አገልግሎት ይፈልጋሉ። ለምሳሌ ከትንሽ ጀምሮ እስከ ትልልቅ፣ እነዚህ ስሞል ጅ ወይም ደግሞ ከሁለት ዓመት እስከ ስድስት ዓመት ተብሎ ነው የሚመረቱት። ለሁለት ዓመት ልጅ አሁን ማክሲሙም ለሁለት አመት እነዚህ ናቸው። ትንሹ ሳይዞች ናቸው፣ 12 ቁጥር ኢንች ነው የምንላቸው ከሁለት ዓመት ጀምሮ እስከ አምስት አመት ይመከራል። በዚህ ዲዛይን ደግሞ ከሱ አንድ ስቴፕ ከፍ የምትል ከሶስት አመት እስከ ስድስት አመት ወይም ደግሞ ሰባት አመት እመክራታለን አሪፍ ናት እቺ ከዛ ከፍ የምትል ደግሞ በነዚህ ኢንች ኢንቻቸው 16 ኢንች ነው የምንለው ከፍታው ነው ኢንቹ የሚያዘው ከ12 ጀምሮ ነው ብስክሌ ብዙ ጊዜ የሚመረተው አነስ ያለ 12 14 16 እያለ ይሄዳል ማለት ነው ዋጋቸው እስቲ ከትንሿ ጀምሮ ኮስታቸው ብዙም ዲፈረንስ የላቸው ዋና ብራንድ ነው ልዩነት አሁን እነዚህ ቆንጆ ማቴሪያል ናቸው በሌላ ብራንድ ራሱ ታገኛቸዋለሽ እነዚህ አሁን እቺ 10600 ብር ጀምሮ እስከ 11000 ከፍ ሲል እስከ ሰባት አመት ያልከኝ እነዚህ ብዙም የአምስት መቶ የአራት መቶ ዲፈረንስ ነው ያለው። ከለር በምትፈልጊው ነገር አለው። ለምሳሌ አሁን በእነዚህ ዲዛይኖች አሁን እነዚህ በእነዚህ ብራንድ በጣም ታምራለች። ዲዛይኗ ራሱ ከሁለት ዓመት እንዳልኩሽም እስከ አምስት ዓመት ትመከራለች። ማቴሪያሉ ሌላ ወጣ ይላል። አሁን በዚህ ከሆነ አስራ አራት ሺህ ስምንት መቶ ብር ነው ማለት ነው ሂሳቧ። ዲዛይኗ ወንድሙን ጭኖም ቁመቱ እንደፈለሽ ከፍ ዘቅ ትላለች እና በጣም ቆንጆ ማቴሪያል ናት። አስራ አራት ሺህ ብር ነው። ከፍ ወዳሉት እንሂድና ከዚህ ደግሞ አንድ ስቴፕ ከፍ ሲል እነዚህ ይመስሉኛል እዚህ ጋር የሚታዩ ሞር እነዚህም በጣም በምትፈልጊው ከለር አማራጭ ያላቸው እነዚህ እነዚህ አሁን ከሰባት ዓመት እስከ 13 ዓመት ብለንት የምንላቸው ቁመታቸው እንደፈለግ ከፍ ዝቅ ስለሚሉ የው አሁን ልጆች ሳይዛቸው ከፍ ያሉ ዝርግት ያሉ ልጆች ትንሽ ከቁመታቸው ጋር የሚሄደው ብዙ ብዙ ጊዜ ይሄ ነው የምንመክረው። እስከ 14 ዓመት በጣም ነው አይነት አ ኢንቹ ከዚህ ቀጥሎ ያለች ኢንቹ ናት። ሀያ ኢንቹ ነው የምንላት ኦኬ። ዋጋ ለምሳሌ አሁን በተመለከተ ሉታ ብትባል ብራንድ ናት። አሁን እቺ አንድ ናቸው ማቴሪያላቸው አንድ ሆኖ ብራንዳቸውም ይለያል። ጥንሽ ደግሞ ጥንካሬ ከዛኛዎች የሚመርጣለን እንደ መካኒክ ወይም ደግሞ ቆንጆ ማተሪያል ናት። እኛም ራሱ መጠቀም የምንችላቸው ማተሪያሎች ናቸው። ከለር በምትፈልጊው አማራጭ አላቸው። የዚኛው ትንሽ አንድ ሺ ትጨምራለች። አስራ አምስት ሺ ስምንት መቶ ብር ማለት የዚኛቸው ዋጋ፣ የክሊፐር ዋጋ ማለት በትክክል የተሟላ ኮፍያ አለ። ኮፍያው አለ ከምፕም አለው ሁሉ የተሟላ አድርገን ነው ሚሆናል ይሄ ለልጆች በተለይ አሁን ከአስራ አምስት ዓመት በታች በጣም ይጠቀሙበታል። እና ኦሪጂናል ማቴሪያል ናት፣ በጣም ቆንጆ ማቴሪያል ናት። ከዚህ ከፍ ሲል የትኛው ማለት ነው? ከዚህ ከፍ እናርካልን፣ ያው ሞድ ለአዋቂ ነው የሚሆነው። አሁን ለምሳሌ በእነዚህ ዲዛይን፣ እነዚህ በቃ መደበኛና በጣም ቆንጆ የሚባሉ አይነት ናቸው ይመስለኛል። እነዚህ ባይክ እንዲሁም ሞደኛ እነዚህ ለኮሊደር መታወቂያ ነው የምንላቸው። እውነት ነው። አሁን ያለችበትን የከተማ አንድባብ ይሄ ይመጥ ነው። በጣም ነው የሚያምረው። በደንብ ግሬስ ያለው ደግሞ ከፍ ላሉም ሰዎች መሆን የሚችል ይመስለኛል። በትክክል ለማንም መሆን ይችላሉ። ለምሳሌ ች ብናያት፣ እቺ ቁመቱዋ እንደፈለገች ከፍ ዝቅ ትላለች። የሻት አሁን ለእኛ ሲሆን ትንሽ ከፍ ይላል ለትንንሽ ልጆች ወይም ደግሞ ከ15 በላይ አጠር ያለ መጠቀም ይችላሉ። እና እዚህ ጋር ሰስፔንሽን ነው። ለዚህ ነው የኮሊደር መታወቂያ ያላት። እና ማቴሪያሏ በጣም ሌግዠሪ ናት። ፉል አልሞኒየም ናት። ሲነዳ ደግሞ በጣም ቀላል ነው። ትንሽ እቃቸው እነዚህ ቀለል ይላሉ። ሳይዙ ግን ከሱ ሳይዙ ኢንቹ 26 ኢንች ነው የምንለው። እችኛዋ እቺኛው ማቴሪያል ማን ነው እና ወደ ኮስቱ ራሱ ወደ 25800 ብር አካባቢ ነው ዋጋም። ከዚህ ቀንሳ ትንሽ ቀንስ ይላል። በጣም ቆንጆ። ስለዚህ እዚህ ጋር ደግሞ የሚታይ በጣም ትልቅ ጎማው ራሱ የሞተር ነው የሚመስለው በትክክል። በጣም ትልቅ ነው። እዚህ ጋር ያለው ባይ የነዚህ ዲዛይን ደግሞ ሞር ለስፖርት ጊዜ ባይኖርሽ ደግሞ ወይም ደግሞ ቶሎ ስፖርት ጠግበሽ ለመግባት ብዙ ጊዜ ይሄን እንመክራለን። ማርሽ ወደ ስምንት በሶስት ሀያ አራት ማርሽና ያላቸው ማርሽ ስተማተው ራሱ በጣም ቀላና አውቶማቲክ ናት። በዚች ለምሳሌ የሆነ ቦታ ደርሰሽ ብትመጪ፣ በዛው ልክ በጣም ብዙ ስፖርት እንደሰራሽ ነው የሚቆጠረው። ለምን ቶሎ የምትፈልጊውን የስፖርት እንትን ብዙም ኃይል አይፈልግም፣ ግን ቶሎ ትጠግባለሽ ማለት ነው እምነታሽ እና ይሄ ሰላሳ ሰላሳ ደቂቃ ችን ናችብት ነጂ ተለው የምጠግቡ በዚህ ነው። ቢዚ የሆነ ሰው በብዙ ጊዜ የችኛው ነው የምጠቀመው ማለት ነው። በጣም ትልቀቱ በጣም ነው ደስ የሚለው። በትክክል በትክክል ማቴሪያሉ ይሄን ኳሊቲ ነው። አዎ ኳሊቲ ማቴሪያል ነው። ባይገርም ሁሉ ስፔር እኛም ጋር ነው። ኦኬ ስራችን መሸጥ ብቻ ሳይሆን ዋና ስራችን መካኒክ ነው። ኦኬ ጥገና አስራ ሰባት ዓመት በመካኒክ ዙሪያ ነው የቆየ ነው ማለት ነው። እና ምንም የሚያቀተ ነገር የለም። ሁለት ደግሞ ሁሉም ስፔራቸው እኛ ጋር ይገኛሉ ማለት ነው። አሁን እንደዚህ የስፔር ክፍል ነውና የፈለጉትን ታገኛፈልጉን እናንተ ብቅ ማለት ይችላሉ። የዚህ ዋጋው ምን ያህል ነው? እቺ አርባ ስድስት ሺ አምስት መቶ ብር ነው። እንግዲህ እናንተ ጋ ዩዝድም አለ። ዩዝድም ብቻ ሳይሆን እዚህ ከላይም እያየውን ለህጻናት የሚሆኑ በትክክል እስቲ እነሱን እስከ ስንት እስከ ስንት ከስንት እድሜት ጀምሮ ማግኘት ይችላሉ? ልክ ቅድም እንደነገርኩሽ አሁን አንዳንዶቹ ቀይሮ ይወስዳሉ። ለምሳሌ እቺ ፓርት ምናያት እቺ በጣም ነው የምታምረው። እቺ አሁን ለሴት ልጃቸው አሁን እቺ በቃ ከሁለት ዓመት እስከ ስድስት ዓመት በጣም የምታገለግል ማተሪያ ናት። ገባ ወጣ ናት። ያው በቃ ቢያንስ ልጆች ሲያድጉባቸው ይሄ ይሰጡንና ሌላ ከፍ ያለ ይወስዳሉ ማለት ነው። ኦልሬዲም አሁን ልጆቻቸው እንደዚህ ሳይክል ያላቸው መተው መቀየር ይችላሉ። በትክክል በትክክል ይሰጡንና ሌላ መውሰድ ይችላሉ ማለት ነው። እኛ ደግሞ ያኛው ሌላ ሳድሰን ለሌላ ሰው ባለ ገንዘብ መውሰድ ይችላሉ ማለት ነው። አሪፍ ኮንዲሽን ላይ ያለች ተመስላለች። በጣም ደግሞ ኦሪጂናል ባይስክ ናት፣ በጣም ቆንጆ ማቴሪያል ናት። ዋጋው ምን ያህል ነው? አሁን እቺ 7300 ብር ነው። ኦኬ። ከዚህ ከፍ ሲል ዩዝድ ባይኮች እናንተ ጋር እስከ ስንት ድረስ ነው የሚያገኙት? ከ8000 እስከ 12000 አይነት አላቸው። ብቻ አዲስ የሚመስሉ ናቸው። እኛ ዩዝድ የምንላቸው አይደሉም። ሁሉ ነገር መካኒክ ስለሆንን ጽድት አድርገን ነው የምንሰጣቸው። ግን ያው ማክሲመም ከስምንት ሺህ ጀምሮ ከዚህ ከፍ የሚሉ ታገኛለች ማለት ነው። ከውጭ የተደረደሩት ያየኋቸው ሳይክሎች ደግሞ እስካሁን ካየሁት በጣም ወጣ ያሉ ናቸው። በተለይም እዚህ ጋር የሚታየኝ ዲዛይኗ በጣም ለየት ያለች ነች። በቃ ይሁን ሌግዣሪ ትመስላለች እና ስ ስለዚች የተወሰነ ንገረኝ። እቺ እቺ ብስክሌት ሁለት ነጥብ ስምንት ኪሎ ግራም ናት። ባይንካይ ትባላለች። የውድድር ሳይክል ናት። ብዙ ጊዜ በዚህ ነው ትሬኒንግ የሚያደርጉባት እና ለትሬኒንግ ደግሞ ኖርማልም ሰው ይጠቀምበታል። ብሩ በጣም ሃይ ፕራይስ ነው የያዘችው እቺ አሁን ብ ብር እና ፉል ካርበን ናት። ስሪቷ ካርበን የምትባል ስሪት ናት። በጣም ላይት ናት። ስትነቺ ራሱ ሳይክል ደከመኛ ቀን በሙሉ ብትጠቀሚ እና ይሄ የኮርስ ባይስክል ነው ምንላት እንደምውም ቀጥሎ ያለችው በነዚህ ዲዛይን ብዛት አለ። እችም እንዳልኩሽ ካርበን ናት። ፉል ካርበን ናት። በጣም እ ማቴሪያልዋ ማክሲምም አምስት ኪሎ ብትሆን እችኛዋ ማውንቴን ባይክ ነው የምንላቸው እና ሌግዠሪ በጣም ተፈላጊ ብስክሌት ናት። ያስታውቃሉ እስካሁን ካየኋቸው እነዚህ ዲዛይናቸውም እንደዚሁም እንዳልከኝ እነዚህኞቹ ላይት መሆናቸው ይኛውም ኦልሞስት ተቀራራቢ ነው እና በትክክል የዚህኛው ወደ መቶ ሃምሳ አምስት ሺህ ብር ነው። የዚህ ዲዛይን በጣም ብዛት አለ እንዳየሻቸው እነዚህ የተንጠለጠሉት ሁሉ የአውሮፓ ብስክሌቶች ናቸው። በጣም በጣም እና ከስተመር በሚፈልገው መንገድ ከኛ ጋር ማግኘት ይችላል ማለት ነው። ለፊቴ ደግሞ ለህጻናት የሚሆኑ መኪናዎች በትክክል መኪናዎች ነው ያሉት፣ በተለያየ አይነት ነው። የእነሱ ዋጋ ከስንት እስከ ስንት ናቸው? አሁን የእነዚህ ዋጋቸው እነዚህ በአዲስ አላቸው ከሀምሳ አምስት ሺ ብር ጀምሮ እስከ ሰማንያ ሺ ብር ነው። ሞር አሁን እነዚህ ገባ ወጣማ፣ አሁን ልክ መኪናው እንደቀየር ነው ይሄ ይሰጡንና ሌላ መኪና ይወስዳሉ ማለት ነው። አሁን እነዚህ አርባ ሺህ፣ ሰላሳ አምስት ሺህ እዛ ጋር ውጭ የምታያቸው እዚህ ጋር ብዙ ያገለገሉ አሉ። ትልልቅም አላቸው። አሁን ያቺ ዘጠና ሺ ብናት አዲሷ፣ አንድ ወር ሁለት ወር ሐመር እራሷ ደግሞ ቢኤም ደብሊው ይላል። በትክክል ሞር ገብቶ የወጡት ከ30 እስከ 50 ሺ ያገኛሉ። አዳዲሶቹ ደግሞ ከ80 ሺ እስከ 60 80 በጣም ቆንጆ መኪኖች ያገኛሉ ማለት ነው። መልካም ሌላ ስኩተር ነው እናንተ ጋር ያለው። በትክክል በትክክል። እሱ ደግሞ በተወሰነ እና ሳይ የስኩተር አማራጭ ከውጭ ብዙ ይታየኛል ውስጥም ደግሞ በጣም ብዙ አይነት ነው ያለው። በትክክል አሁን እንዳልኩሽም ቤታችን የሳይክል ጫካ ነው ብይሻለሁ። እና በምትፈልጊው አማራጭ ታገኛለች። ስኩተሮቹ ራሱ ይሄ ልክ ብስክሌት እንዳሳየሁሽ ከሶስት ዓመት ጀምሮ እስከ አስራ ምናምን ዓመት። አሁን እቺ አሁን ብስክል እቺ ለሶስት ዓመት እስከ ስድስት ሰባት ዓመት ትመከራለች። በትክክል እና የሆነ እቺ ፍሬ ናት ቁመቱ እንደፈለግሽ ከፍዝቅ ያደረጉ መጠቀም ይችላሉ ማለት ነው። ከእሱ አንድ ስቴፕ ከፍ እናድርግ ብንን ደግሞ እነዚህ እነዚህ አሁን እነዚህ እነዚህ በፈለጉት ነገር ያገኛሉ ማለት ነው። ይህ አሁን ከስድስት ዓመት እስከ አስራ ሦስት ዓመት ይመከራል ማለት ነው። ዋጋቸው ትንሿ ሰባት ሺህ አምስት መቶ ደግሞ ላርጅ ሳይዙ ዘጠኝ ሺህ አምስት መቶ ተመሳሳይ ናቸው። በሌላ ዲዛይን ደግሞ አሉ። እነዚህ አሁን ኖርማል ወጣ ያሉ ዳይሬክት ስኩተሮች ናቸው። በጣም ለማንኛውም እድሜ የሚሆን ነው አይደለ? ከፍል አለም ሰው መገልገል የሚችሏቸው ናቸው። አሁን እንግዲህ እንዳልኩት ምቹ ነው። በቃ ከተማው ላይ በስኩተር ለመንቀሳቀስ የሳይክሉ መንገድ በጣም ምቹ ስለሆነ ቅርብ እንቅስቃሴ ለሚያደርጉ ሰዎች እነዚህ በጣም ተመራጭ፣ በትክክል አሁን በዚህ ራሱ ኤሌክትሪክ አላት። እነዚህ ኤሌክትሪክ ያላቸው አሉ፣ ውጭ አሳይሻለሁ እና አሁን ይሄ ዳይሬክት ነው። ኖርማ ናት ማክሲምም ብሩዋ 9300 ብር ናት እና ቁመቱ ከፍ ዝቅ መጠቀም ያሉ እና በጣም አሁን የመጡ እስኩተሮች በኤሌክትሪክ አሉ። አሁን ውጪ ወደ ኮስታቸው ወደ ከ65ሺ ጀምሮ እስከ 50ሺ ቆንጆ ቆንጆ እስኩተሮች ኤሌክትሪክ ያገኛሉ። ቻርጅ አድርገውት ምን ያህል ማክሲምም ከ40 ኪሎ ሜትር እስከ አምሳ ይሄዳሉ በጣም ቆንጆ እዚህ ጋር ደግሞ የሚታዩኝ ለህፃናትንም እዛ ላይ አድርገው ከለል አድርገው ፀሀይ ሳይነካቸው መንቀሳቀስ የሚችሉበት ነው የእነሱ ትንሽ ለየት ያለ ነው የእሱ ማጋኔ እነዚህ ሳይክል ማፍታቻ ነው የምንላቸው አሁን እቺ ሳይክል እስከሚለምዱ ድረስ ከአንድ ዓመት ጀምሮ እስከ ሶስት ዓመት እንመክራለን። ለምሳሌ እቺ እንደ እግራቸው ሳይክል ራሱ በደንብ እንዲለምዱ የሚያደግናት እቺ እንደ ቀበቶ ናት። ቀበቶ አርገሽ መጠቀም ትችያለሽ ማለት ነው። ሶስተኛ ደግሞ እችኛዋ እንደ ፀሐይ መከለያ ስትፈልጊ ማንሳት ትችያለሽ ማለት ነው። እቺ ደግሞ ለየት የሚያደርጋት ራስሽ ባላንስ አርገሽ የገፋሽ ልጆቻቸውን በዚሁ ይዘው መውጣትም በትክክል በጣም ጎጆ ናት። እች ስንት ናት እ አሁን ዘጠኝ ሺህ ሦስት መቶ ብር ነው። በጣም አሪፍ ኤሌክትሪክ ስኩተር አለ ብለኸኛ፣ እሱን እናሳይና እናጠቃል፣ እንጂ በጣም ብዙ አይነት ነው ያለው ሁሉንም አዳረስ የምንችል አይመስል መጥተው ዩት ግን ደግሞ የኤሌክትሪኳን አሳየኝና እናጠቃል። እንግዲህ በጣም ብዙ አይነት ነው ያለው ሳይክል እናንተ ጋር። የኤሌክትሪክ ያልከኝ ግን አሁን ላይ በጣም ተመራጭ ይመስለኛል መኪኖቹም ሁሉም ነገር ወደ ኤሌክትሪክ እየተቀየረ ስለሆነ እዚህ ጋር የሚታየኝ ነው በትክክል እ አሁን ኤሌክትሪክ ስኩተር ናት። በቻርጅ ወደ 48 50 ኪሎ ሜትር ትሄዳለች እና በጣም ቆንጆ አሁን ምርጥ ናቸው። ስፔራቸው ሁሉ ነገር እኛም ጋር አለ። ብላሽን ሁሉ ስፔራቸው እዚሁ አለ። እና በጣም ኦሪጂናል ከስተመር ተጠቅሙበት በጣም እያመሰገኑን ያሉ ኢንስትሩክተሮች ዋጋው እስከ ስንት ድረስ ነው ያለ እችኛ አሁን ስልሳ ሺህ ብር ናት እችኛ ማለት እስከ ስንት ኪሎ ሜትር የሚሄደው አምሳ ኪሎ ሜትር ከዛ ደግሞ ወደ ሰላሳ ምናም የሚሄዱት ደግሞ እስከ አምሳ ሺህ ብራክል ታገኛለች ማለት ነው። እኛ ጋር በጣም ቆንጆ እንግዲህ እንዳልኩት ነው። ዩዝድም ከፈለጉ አዳዲስም ከፈለጉ ከሁለት ዓመት ጀምሮ እስከ ትልልቅ ለስራ የሚሆኑ እንደዚሁም ደግሞ እንደዚህ አይነት ትልልቅ ሞተር የሚያክሉ ሳይክሎችን እናንተ ጋር ሜንቴናንሱን ጨምሮ እንዲሁም አክሰሰሪውን እናንተ ጋር ማግኘት ይችላሉ። ግን አድራሻችሁ የት ያገኟቸዋል እነዚህ? እኛ ቦሌ ሀያ አራት ኢትዮጵያ ስፖርት አካዳሚ ፊት ለፊት ብሉ ስካይ ሆቴል ሳደርሽ ታገኛ አጠገብ ነው ያለነው። በፊት እዛ ታጨጨሁ አካባቢ ነበረን። አሁን አድራሻ ወደዚህ መተን ነው። መልካም። እኛም እንግዲህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። የፈለጉትን ሳይክል እንደዚሁም ደግሞ እንዳልከኝ ኤክስቼንጅ ማድረግ ስለሚችሉ ባላቸው ሳይክል እንዲሁም ሜንቴናንስ የሚፈልጉ ከሆነ አክሰሰሪ የሚፈልጉ ከሆነ እንደነገርከኝ ረጅም ዓመት ወደ 17 ዓመት ነው እዚህ ፊልድ ላይ የሰራችሁት እና ወደ እናንተ ብቅ ብለው አገልግሎታችሁ እንዲጠቀሙ የመረጡትን ሳይክል እንዲገዙ መልእክታችን ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። በጣም አመሰግናለሁ። መልካም ቀን።